አባባም ለትውት ካሌብ እንደሚያፈቅራት እና በቀናት መንፈስ እንደዚህ እንደሚነጫነጫት የት ወጣሽ የት ገባሽ እንደሚላት ሁሉንም ነገር ለትውት ተነግሯታል ማለት ነው። ትውትም ነገሩ አደናገጧታል። እንዴ ያሰብኩት ነገር ስህተት ነበር ማለት ነው። እኔን አይወደኝም አያከብረኝም ብዬ ነበር፣ የቅናት ነው ማለት ነው በማለት እየተቆጨች ትገኛለች። ነገር ግን በሌላ በኩል ትውት በጣም ተጨንቃና ተጠባ ነው የምትገኘው ምክንያቱም የድሮ ጮኛዋ መቶ እያስፈራራት ነበረ ቲና አዳነችኝ ብላ ነበር የተናገረችው ነገር ግን ቲና እና ያን የድሮ ጮኛዋ ተመካክረው ነበረ ቲናም እንግዲህ አመነች እኮ በጣም ገልቱ ናት ትሁት አመነችኝ ሳድናት አመነችኝ ብላ እንግዲህ ለትሁት ጮኛ ስትነግሮ ትሁት የማመን ችግር የለባትም በጣም የዋህናት ስለዚህ አሁን የምናሸንፍበትን ጊዜ አግኝተናል በማለት ለቲና ይነግራታል ማለት ነው። ቲና ወጥመድ ውስጥ ሳታስበውም ቢሆን እንግዲህ ገብታለች። ምክንያቱም ያንን የሰማይ ስባሪ ይሄኛው አለልኝ ብላ እየተጉራራች ነበረ። ምን ብሏታል? ያነ ደውሎ አንቺ አይጥ ስልክሽን ከፈትሽ ማለት ነው፣ በስተ መጨረሻ አሁን ገንዘቤን ማታመጭ ከሆነ ህይወትሽን ጠልተሸዋል ማለት ነው በማለት ሲነግራት፣ እሷ ምንም ማታመጣም ከፈለግ ስንት ነበር ያልከኝ ስለው አንድ ሚሊዮን ከፈለክ ከአንድ ሚሊዮን እቆራርጥ አለው በማለት እንግዲህ ስትናገረው፣ እሺ ነይ፣ ከሰፈርሽ ነይ፣ ስለዚህ ነይና ቆራጭኝ ስላት እሷም የትሁትን እጮኛ የነበረው ልካለች ማለት ነው። የትሁት ፍቅረኛም ትሁትን ሲያስቸግርና ሲያሳድድሻ አለው ወይ ከህይወትሽ ውስጥ ገባለው ወይ ደግሞ ህይወትሽን አመሰቃቅለዋለው አንቺ የተደላደለ ህይወት በፍጹም ሊኖርሽ አይችልም በማለት እየፈከረ ነበር። ነገር ግን በስተመጨረሻ የህ ሰማይ ስባሪ ወግቶታል፣ ተሰውቷል ማለት ነው። በስተመጨረሻ ትሁት ሌላ ይህን ሳታቅ እንግዲህ ከቤት ለመውጣት ተገዳለች ለእና አባባ ደብዳቤ በመጻፍ እና በቃ እነሱ ምንም እንዲሆንብኝ ስለማልፈልግ እኔ መሄድ ይኖርብኛል በማለት ኤደንን በማናገር አደራ በመስጠትም ቤቱን ጥላ ሄዳለች ማለት ነው። ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ትሁት ክፍል አምሳ አንድ ነው ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ብዙ ነገሮችም እየተካሄዱ ነው የሚገኙት ቀጣይስ ምን ሊፈጠር ይችላል? የሚለውን ነገር የምናወራንም የሚሆነው ታዲያ፣ ቪዲዮውን ስጀምሩ ላይክ እንድታደርጉና በአክብሮት አብራችሁኝ እስከ መጨረሻ እንድትቆዩ እየጋበዝኳችሁ ትሁት ከባድ ነገር ነው የገጠማት። ነገር ግን በስተ መጨረሻ የሰማይ ስባሪ ጠቅሟት ነበረ። ማለትም የሚያስቸግራትን የድሮ እጮኛዋ እሱን ወግቶ ገሎታል። ግን ደግሞ ትሁት ይህን ባለማወቅ እንግዲህ ፈጥና ከቤት መውጣት ትችላለች። ምክንያቱም እኔ ከዚህ ከቆየው እና አባባን የሆነ ነገር ያደርግብኛል ብላ ስለምታስብ ከእነሱ ደህንነት አንጻር ጥላልቴድ ተገዳለች ማለት ነው። ደብዳቤውን እንግዲህ አባባን ባገኘው ሰዓት፣ በጣም እያዘነ እና ቆያች ቲና በባለፈው ትቴና ከሌባ ዳነሻት ብላ ስታወራ ነበረ። ስለዚህ የማ በፍጹም አጋጣሚ ሊሆን አይችልም። ስለዚህ ያሰበችውና ያቀደችው ነገር ቢኖር ነው፣ በሰው አሳፈናት ነው በማለት አባባ ትሁትን ማለትም ቴናን አንቀው እንዲያመጡለት እየጠየቀ ነበረ። ዳኒን ካሌብም እንግዲህ በጣም ተናዷል፣ ተበሳጭቷል። ምክንያቱም አባባን አንተነ ለዚህ ሁሉ ነገር የዳረካት አትጭ አቶ ስላት አንተ ደሞ እየፈቀድ ክላት እየወጣሽ ይሄውን ከዚህ በኋላ ከየት ነው መናገኛት በማለት እሳት እብድ ሆኗል ማለት ነው። እንግዲህ በባለፈው እንደነገርኳችሁ አባባ ለትሁት ካሌብ እንደሚያፈቅራት ተናግሮ ነበረ። ካሌብም እንግዲህ ትሁት ከቤት ወጣ ትንሽ በቆየሽበት ሰዓት ብድግ ቁጭ እያለ መቀመጫ አጦ ነበረ አባባ ምን ሆነሃል ልጄ እባክት ተረጋጋ ትመጣለች እኮ ህፃን ልጅ አይደለችም ምን ትሆናለች በማለት ሲነግረው እሱም በፍጹም አይሆንም ለምን ለምን እንደዚህ ይሆናል የሆነ ነገር ብትሆን እኮ እኛንን ያለብን ሀላፊነት ስለዚህ መሆን የለበትም ሲል አባባም አይ ትውቴ ምንም አትሆንም ምክንያቱም እኔ ከማቀው ሰው ጋር ነው ያለችው በዛ ላይ ደግሞ ከጮኛዋ ከፍቅረኛዋ ጋር ነች፣ ፍቅረኛዋን ነው የምታገኘው ስትል ፍቅረኛዋ፣ ጭራሽ ፍቅረኛም ታውቋለን። አባባ ግን ይህን ማለት የቻሉት በምክንያት ነው። ምክንያቱም አንደኛ ካሌብን ለመፈተን ነው፣ ካሌብ ለትሁት ያለውን ስሜት ለማወቅ እርግጠኛ ለመሆን። ሲቀጥል ደግሞ ለማበሳጨት ነበረ፣ ለማናደድ ግን አባባ ተሳክቶለታል ማለት ነው። ካሌብም እንግዲህ ደንግጦ ዝልቅ ቁጭ ብሏል ማለት ነው። ምክንያቱም ትሁትን በጣም ነው የሚያፈቅራት በጣም ነው የሚወዳት። ነገር ግን ፍቅሩ ሊገልጽላት በፍጹም አልቻለም ነበረ እና አየር ልቀበል ብላ በመውጣት እንግዲህ ትሁት ውጭ ዞር ዞር እያለች እያለ እጮኛዋ እየተከታተላት ነበረ ነገር ግን በመሀል ድንገት ሲና መጣ። ልደብቅሽ ብላ ደብቃት አድናታለች ማለት ነው። ነገር ግን መጀመሪያ ቀድሞ ተነጋግረው ነበረ የትሁት እጮኛ የነበረውና ቲና ማለት ነው። ስለዚህ እሷም በሚገርም ሁኔታ አመነች። ምን አይነት ጅል ናት ብላለች ማለት ነው። በሌላ በኩል የኤዱ እና ዳኒ ኤዱም በፊት ከሚቀመጡበት መቀመጫ ሄዳ በድብቅ እያየች እንግዲህ ተደብቆ ዳኒ እያያት ነበረ። ዳኒም ሀይሄዱ ያለሆነ ወንዱ ነው ብሽ እንጂ እኮ በጣም ነው የምታፈቅሪ በማለት ለራሱ ይናገራል ማለት ነው። ምክንያቱም ፍቅር እንዲ ባንዴ በቃ ብላችሁ የሚወጣላችሁ የምትውት አይነት ነገር አይደለም። ስለዚህ እሷ ምንድን ያደረገችው ድሮ ከሚቀመጡበት ቁጭ ብለው ከሚያወሩበት ቦታ ተደብቃ በደብቅ እየሄደች ነበረ። እሱም እንግዲህ ተደብቆ እያያት ነበረ ማለት ነው። ቲናም በአንድ በኩል እንግዲህ በኤዱና በዳኒ ያላትን ዳኒ ከልቡ አውጥቶ እንዲጥላት የማታድርገው ጥረት የለም ኤዱን ስለዚህ ዳኒን ላጠምዶ ይገባኛል ምክንያቱም ካሌብን እፈተዋለው ብዬ ከአንተ ጋር ሆናለው ብዬ ስለዚህ እሷን እችን ኤደንን ከህይወቱ እንዲያወጣት ማድረግ አለብኝ፣ በማለት እንግዲህ ዳንዬ፣ እኔ እኮ በጣም ነው የምወድህ። ያንን ካሌብን የምወደው ማለት አልወደውም፣ ግን ደግሞ ለገንዘቡ ብዬ ነው አብሬ ያለሁት። አንተ ግን በጣም ነው የምወድህ። ስለዚህ አንተ ምትለይ ለማድረግ ዝግጁ ነኝ ብላለች ማለት ነው። በባለፈው እንግዲህ አባባምን ብለዋል፣ ካሌብን እንድትፈታው ልታሳምናት ይገባል። ስለዚህ ቅረባት ብሎ ነበረ አባባ ማለት ነው። ስለዚህ ዳኒ ደግሞ የሚፈልገው ዋና የአባባን ተልዕኮ መፈጸም እስከሆነ ድረስ እንዴት ብሏታል ማለት ነው። እንዴት ነው የምልሽን እንዴት ልታደርግ ይቻልሽ ማለት ይህችን ቲና ኮን ያላቃትም ማናት ችቴና፣ እንዴት ነው የተቀየረችው፣ ለምን የሚሉ ጥያቄዎችን ሲያስነስ ሲያነሳ፣ እኔ ያልተቀየርኩም፣ የምሬን ነው። በቃ የሚወዱት ሰው ጋር እንደመሆኑ እኮ የሚያስደስት ነገር የለም። በቃ እኔ አንተ ጋር መሆኑ የሚያስደስታኝ፣ በማለት እንግዲህ፣ በውስጧ ደግሞ አንተ ጄ ላመንከኝ ማለት ነው ያንንቱ ጃር ፈትቼ እኮ አንተ ላገባ ድሃ ሳክል መኖሩ ይመስላል በማለት ለራሷ እየነገረች ነው የምትገኘው ማለት ነው። በነገራችን ላይ መቼም ልትቀየር የማችለው ሰው ብትኖር ቲና ነች። ቲና አሁን ዋና ታርጌቷና ትልቋ ነገሯ በባለፈው እንግዲህ ኤደንን ስታያት ዳኒን አቅፋ ሰማዋለች ማለት ነው። ተቃቅፎ ስታይ ደግሞ ኤዱ የመጨረሻ ደረጃ ላይ ደርሳ ነበረ። ምክንያቱም በቃ ላይ አልፈልግም፣ ታጥቦ ጭቃነ መቼም ቢሆን አትመለስም ብላለች። እንግዲህ ኤዱ ትሁትን ለማማከር ወደ እነ ትሁት ጋይዳ ነበረ ስለዚህ ምንድ ነው ማድረግ ያለብኝ በጣም ጨንቆኛል ዳኒን እኮ ከልቤ ላወጣው ፈለግኩ ግን ደግሞ አልቻልኩ ምን ላደርግ ብላለ ትሁት ሴት ነግራ ትሁትም በፍጹም ዳኒን ከልብሽ ማውጣት የሌለብሽን ሰው ከልብሽ እያወጣች ስለሆነ ነው እንጂ በፍጹም ልታወጩ አይገባም ምክንያቱም እናንተ ልጆች ወልዳችሁ ወደፊት ትልቅ ቤተሰብ ሆናችሁ ማየት እንፈልጋለሁ ምክንያቱም እሱ በጣም ነው የሚወድሽ። የሚያደርገው የሚያደርጋቸው እያንዳንዱ ነገሮች በትናንትናው እንጂ በዛሬ ባለበት መውቀስ የለብሽም ስትላት፣ ዛሬም እኮ አይቻለሁ ብላለች ማለት ነው። ስለዚህ የዛሬው ልክ እንዳልሆነ ሁሉንም ነገር ነገራታለች ማለት ነው። ልክ አይደለም ምክንያቱም እሷና ካሌብ ሲያደርጉት እንደነበረው ማለት ነው። እሷና ካሌብ ምንድነው ሲያደርጉት የነበር ለማስቀናት እነሱ ፍርፍር ለማድረግ ሁለቱም መኝታ ቤት አብረው እስከ መግባት ድረስ ብዙ ነገር እስከ መሆን ድረስ አብረው እያንዳንዱ ነገር እያደረጉ እንደነበረ ኤዱ ታውቃለች። እንግዲህ ራሷ ነው ያን ነገር የፈጠረችው። ስለዚህ ዳኒም ደግሞ የተመሳሳይ እያደረገ እንደሆነ አባባ ሁሉንም ነገር ነግሮታል ማለት ነው። ስለዚህ አሁን ትሁት በስተመጨረሻም እየተጨነቀች እየተጠበበች ነው የምትገኘው። አሁን ምንድን ነው ማደርገው? እንዴት ነው ከዚህ ቤት የምወጣው? አባ አባስ ምንድን ነው ምለው እያለች ነው እየተጨነቀች የነበረ። ነገር ግን በስተ መጨረሻ ደብዳቤ በመጻፍ ደብዳቤውን እንግዲህ በቃ አባዬ በጣም እወዳለሁ። እስከዛሬ የተፈጠሩት ነገሮች ሁሉ ለበጎ ነው። ምክንያቱም ይህን እናንተ የልጅ እና የአባት ትስስርን ፈጥሮለናል። ምናልባት ይህ ነገር ባይፈጠሩ ኑሮ እንደዚህ አይነት ህይወት አይኖረንም ነበረ። ግን ደግሞ ሁላችሁንም እወዳችኋለሁ። ለእናንተ ደህንነት ስል ከዚህ ቤት ለቅቄ ለመሄድ ተገድጃለሁ። ከዚህ ቤት ስወጣም አንዲት ሰራ ሰራተኛ ከቤት እንደወጣሽ አድርጋችሁ ቁጠሩት፣ እኔን ምንም እንዳይመስላችሁ በማለት እንግዲህ ደብዳቤውን በስነስርዓት ጸፋ አስቀምጣ ጠረጴዛ ላይ ወታ ሄዳለች። እንግዲህ አባባም ተጨናንቀዋል። ምክንያቱም ትሁት ያን ያህል ሰዓት እና ጊዜ ጠፍታ አታውቅም። በሌላ በኩል ግን ቲና ስለጠፋች ማለት ቲና በድጋሚ ትሁት ስጠፋ አብራ ስለጠፋች ምን ልእሷ ምን አድርጋት ሊሆን ይችላል ብለው ነው እያሰቡ ያሉት። ስለዚህ በባለፈውም ከላይ ባዳነችኝ ብላ ስለተናገረች ቲና ምንድን ነው ያደረገቻት ብለው ማሰብ ጀምረዋል። እውነት ለመናገር ያን የሰማይ ስባሪ አሁን ለትሁት ጥሩ ነገር ነበር ያደረገው፣ ምክንያቱም የሚያስቸግራት እጮኛዋን አሰናብቶላታል። ነገር ግን ትሁት እንግዲህ ይህም ባለማወቅ ፈጥና ከቤት ተሰዳለች ማለት ነው። ከቤት ተሰደደች ፈጥነች እንጂ ብትቆይና ብትረጋጋ ኖሮ ሁሉ ነገር ሳቲድ ቢፈጠር ምናልባትም ከቤት አትወጣም ነበረ ብዬ አስባለሁ። ካሌ በማሆን መያዣ መቀመጫ አቷል። ምክንያቱም ትሁትን እሷን አጥቼ መኖር አልፈልግም አባዬ ለምን ለምን እያለ እንግዲህ የአባቱ ጋር እየተንጫንጨ ነው የሚገኘው። እውነት ለመናገር ትሁት ይሄን ነገር ስትሰማ፣ ይሄ እጮኛዋ እንደተሰናበተ ስትሰማ ተመልሳ ወደ ቤት ትመጣለች የሚል እምነት አለ። ቴና መጨረሻዋም ቀርቧል፣ ደርሷል። ከዚህ በኋላ ለፖሊስ አባባ ሰልፎ እንደሚሰጥ ሙሉ እርግጠኛ ነኝ። ምክንያቱም በዚህ ከቀጠለ ቤተሰቡ ሙሉ ታጠፋለች ብሎ ስለሚያስብ ማለት ነው። ያ የሰማይ ስባሪ እንግዲህ እንደፈከረው ፈክሮ አልቀረም። ይሄ በዚህኛው ስለተማመን ትንሽ ነበረ ከአንድ ሺህ ቦታ ቆራረጥ አለው ያለች የነበረ ነገር ግን አሁን ለጌታም ጌታ አለውና ዋና መጥቶልታል ማለት ነው። ቤተሰቦችዬ፣ ዛሬ ይዤላቸው የመጣሁት ይሄን ይመስል ነበረ። በሌላ በአዲስ ርዕስ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ የመኝላቸዋለሁ። ታዲያ ቤተሰቦችዬ፣ ላይክ ሼር እያረጋችሁ እንደታበረታችሁ በአትኩረት ጠይቃችኋለሁ። ባይ ቤተሰብ።